አባይ ናፍቆሻ በጣም ነው ናፈቀኝ። እያየሽው እንደ ቤቱ ጭር ብሎ ጭርታ ብቻ ጨለማ ነው ነበር። ይህንን ሰውዬን ገድዬው ፍቅረኛን ሰርፕራይዝ ላድርጋት። የዘንድሮ ሰርፕራይዝ ደሞ አበዛው። ድሮ በስጦታ ነበር፣ አሁን በሰላም ስነ ሰርፕራይዝ አንተ ከከፈልኩ ምን አስጨነቀ? ደደብ መሰልኩ? እሷ አቀጥራኝ አንተ ሌባቱን ታማኝ ሳላክ ሰውዬውን የምሸጠበ አባዬን ፈጽሞ ማጣት አልፈልግም። እና ምን አሰብክ? ይልሽ ያሰብኩትኝ ቲና ማገት ነበረች። ምን? አዎ ቲናን ቲናን አገታትና በጉልበት አወጣጣታል። ምን? እንደዛማ አይሆንም። ለምን? እሱ ለአጋቹ ገንዘብ ሳትከፍለው ስትቀራባ የሚጎዳ ይመስልህ? እንደዛ ያደርግ አጋቹን ቢሆን የሚፈልገው ገንዘብ እሱ የኔ ጠላት እንጂ አንተ አይደለህ። ስለዚህ ስጠኝና ራሴ ልግደለው። አታስመስል፣ ጠላት እንደሆነ አውቃለሁ። አንዴ ዳኒ፣ ቁጭ በይ። እባክህ ይቅርበለው። አትጨማለቂ። እንደዚህ አይነት ሪስካሎች እና እናማ ገንዘቤን ገንዘብን ከፍለሽኝ ሰውዬ እስክትረከብኝ እሱ ምን ይገይ ይቆያል ለማገቻ የሚሆን አንዳንድ አንድ ማቴሪያሎችን ገዝቼ እመጣለሁ ከመጣች ጠብቂያት እንዳትወጣ ዛሬ ደግሞ አንተ ልትገለኝ መጣ ግን አባዬ ትለኛለህ እኔ መጣሁት ስላደነ ነው ግን አላደንከኝም ካቅም የበላይ ሆኖ አንተ ታደርሱ እንዲያያይ ደጋግመን ልትገለኝ እንደምትፈልግ ነው የምትናገረው ግን ምን አድርጌ ነው ማስመሰል ስለነበረብኝ ነው እንደምገለህ እንጂ እንደማደነብ ያቅዝም የሚለኝ ይመስላል ቲና ራሱ አሳት ቀር ነበር፣ የምትገለኝ እንዴት? አብረን አሉ እስካሁን በጉዳዩ ላይ ለምን ፖሊስ እንዳልገባ ታውቃለህ? ለምንድን ነው እኔ ለትሁት እና ለካሌ በአንተ በትናንት እንደታቀስ ከመከርኳችሁ፣ ግን ያው ምንም ችግር ሳይፈጠር አንተን ለማስፈታት ነው። እገልሃለሁ ቀድሜ ካልሞልክ ትትሽራለ ሁለታችንን የምትለቀን ከሆነ ከፍልሃለሁ። ይሄንን እንኳን ማድረግ አልችልም። ትሁቴ መሽቷል፣ ሂጅ። በቃ እኔም ልሂድ። ተደብቃ ቲናን ተከታትላት ነበርና፣ አሁን ደግሞ በትክክለኛው ሰዓት ዳኒና ና የካሌብ አባት ሊያመልጡ ሲሉ ልጁ ደርሶባቸው ነበር። ዳኒ በቦክስ የመታውን ድጋሚ መልሶ ሊያስራቸው ነበር እሱ ያሰበው። ትሁት ደግሞ እዚ ጋር መታ ነበርና፣ ከኋላ ወገቡ መታ ጥላዋለች ማለት ነው። አሁን ያ እሱ ድጋሜ ራሱን አውቆ እስከሚነቃ ድረስ ሶስቱም ከዛ ማምለጥ አያቅታቸውም ማለት ነው። ዳኒ ግን መጀመሪያ ላይ የትሁትን ምክር ሰምቶ ራሱ ቲና የካሌብን አባቴ እንደደበቀችውና ምናልባት እሷ አሳግታው እንደሆነ አጣረና ላጠፋ ወጥ ፋት እንዳለ ይሄኛው እንደ ይቅርታ ይሆናል ባለችው መንገድ ያንን ነገር አምኖባት ተቀብሏት ቲናን ቀስ ብሎ አወጣቷት ነበርና እናም ደጋግሞ ቲናን የካሌብነባት የት እንዳገተችው ቢጠይቃትም እሷ ግን ቶሎ ቦታው ልታሳየው አልቻለችም። ለዛ ምኑ ዳኒ ቀስ ብሎ እሷ ወደዛ ቦታ ስትሄድ ተከታትሎ ከኋላዋ ቦታው የት እንደሆነ እያወቀ ማለት ነው። እዚህ ጋ አሁን ዳኒ የሰራው ስህተት ቤቱ ጋር ደርሶ ቤቱን አንኳኩቶ መግባት አልነበረበትም። ያው እዛ ጋ የሚያገቱ ሰዎች ሌሎች ሰዎችም እንዳሉ ቲና ቀደም ብላን ነግራው ነበር። እሱ ደግሞ እዚህ ጋር እንደዚህ አይነት ተወስዶ እዛ ጋር ሄዶ አንኳኩቶ ወይ ደግሞ እዛ ያሉትን ሰዎች አንድም ሰው ይሁን ሁለት ሰው ተፋልሜ የካሌብን አባት አስለቅቄ ወደ ቤት እገባለሁ የሚለው እንደማይሳካ እንዲሁም ማሰብ ነበርበት ግን፣ ዳኒ እዚህ ጋር ስህተት ሰርቶ ራሱን ለአደጋ አጋልጦ ነበርና ልጁም እንዳገኘው ነበር ወዲያው በቦክስ መጥቶ ደብድቦት፣ እዛው መልሶ ከካሌብ አባት ጎን አስሮት፣ ማን የላከ እንዴት ነው የመጣ ብሎ እዛ ጋር ሲደበድበው የነበረው ማለት ነው። ዳኒ ደግሞ መጀመሪያ ላይ ለመሸወድም ሞክሮ ነበር። እሱ እዛ የመጣው የቲና ፍቅረኛ እንደሆነ እና እዚ የመጣው ደግሞ የካሌብን አባት ቀድሞ ለመግደል ስለሚፈልግ ያ ነገር ስላጓጓ እዛ እንደመጣ ነግሮታል። ግን ልጁ ሊያምኖ አልቻለም። ውሸትህን ነው አንተ የሽማግሌው ወገነ ቤተሰቡ ነው እንጂ እሱን ለመግደል የምትፈልግ ሰው አይደለህም ብሎ እዛ ጋር ነግሮታል። ግን ልጁን በስተ መጨረሻ ላይ ቲና መታ ነገሩ ሰምታ ከሄደች በኋላ ዳኒ እዛ ጋር ሽማግሌውን ለማዳን እንደመጣ አውቋል ማለት ነው። እናም ደግሞ ያንን ነገር ራሱ እንደ መደራደሪያ እያቀረበው ነው። ልጁ ይህን ሚስጥር አሁን የሰማሁትን ሚስጥር ለቲና እንዳልናገርብህ ከፈለክ በገንዘብ እንስማማ እያለው ነው። ያው እሱ እዛ የመጣው ሽማግሌውን ለማዳን ከሆነ ከቲና ጋ ያላቸው ግንኙነት ደግሞ ይበላሽበታል፣ ከእሷ ጋር ይጣላሉ የሚለውን ነገር ልጁ እዚ ጋ አጋቹ ልጅ እዚ ጋ ስላሰበ ይሄን ሚስጥር እንድጠብቅል ገንዘብ ትከፍለኛለ ብሎታል ማለት ነው። ልጁ ግን አሁን ላይ ቲናን በክፍያ በጣም እያስጨነቃት ነው። ቲና ለመጀመሪያ ጊዜ የተገናኙ ጊዜ ስራውን የምሰራ ልጅ በ450 ብር ነው ብሎ ብሩን ሰጥታው ነበር። እናም ደግሞ አሁን እዛ ጋር የካሌብን አባት ትንሽ ረዘም ላለ ቀን ስላቆየች ከተባባልን ቀን በላይ እዚህ ስራ ላይ ረዘም ያለ ቀን እየቆየ ነው። እናም ገንዘብ ጨምሪልኝ ብሎ ቲናን እያስጨነቃት ነው። ቲና ግን አሁንም ሌላ ሰው ሰው ያላት ይመስላል። ሌላ እሷን የሚያግዛት የራሴ ሰው የምትለው አላት ማለት ነው። ዛሬ እንደውም ደውላ ገንዘብ በፖስታ ላክልኝ፣ አሁን በጣም አስፈልጎኛል፣ እናም እኔም ይሄንን ውለታ እመልስልሃለሁ ብላ የሆነ ሰው ገንዘብ አስልካ ነበር። ያ ማለት ደግሞ ሌላ እሷን የሚያግዛት ሰው አላት ማለት ነው። ያንን ገንዘብ እንዳመጣች ነበር ለልጁ የሰጠችውና ልጁ ደግሞ አሁንም እያላት ያለው ፈጠን ብለሽ ነገውኑ ገንዘብን ክፈኝ እያላት ነው። እሱ አሁን ላይ ገንዘብ በጣም ያስፈልገኛል እያለ እዛ ጋር እያስጨነቃት ነው። ቲና ግን መጀመሪያ ላይ ያሰበችው ገንዘቡን ሽማግሌው ከሰጠኝ በኋላ ከዛ ላይ ላይ ነው የምሰጥ ብላ ቃል ገብታለ ነበር። ልጁ ደግሞ ይሄ ነገር እንደማይሆን ከአሁኑ እየተረዳ ነው። እዛ ጋ ሽማግሌው ለሷ ገንዘብ ከምሰጥ እዚህ ጋር ሞቴን እመርጣለሁ ብሎ ያንን ነገር ደጋግሞ እየነገራት ነው። ቲና ደግሞ እዚህ ጋር ለልጁ የምትለው ሽማግሌው ገንዘቡን ከሰጠኝ እሰጥሃለሁ እያለች ነው። ልጁ ደግሞ ይሄንን ነገር የሚታገስበት ጊዜ የለውም ማለት ነው። በእጇ ላልደረሰው ገንዘብ እዚህ ጋር ደግሞ እንደዚህን ሪስክ ወስዶ ለእሷ ታማኝ ሆነው እዚህ ጋር እሺ እጠብቅሻለሁ አይላትም ማለት ነው። ግን ደግሞ እንደዛ ቢሆንም ዳኒ አሁን ልጁን እያወራ ያለው እያስማማ ያለው እኔና ይሄን ሽማግሌ ልቀቀን እኛ ደግሞ የፈለግከውን ያህል ገንዘብ እንስጥህ ቢለውም ልጁ ደግሞ እዛ ጋር እነሱን ጠረጠራቸው። ከዚህ በፊት እንደዚህ አይነት ወንጀል እየሰሩ ብዙ የተከዱ ጓደኞች ስላሉኝ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብሎ እዛ ጋር ለቲናና ለስራው ብቻ ታማኝ እንደሆነ እየነገራቸው ነው። የካሌብም አባት ደጋግሞ ከዚህ በፊትም ሲያወራው ነበር እሷ የምትሰጥህን ገንዘብ እኔ ልስጥህ ና፣ እኔ እናንተ እዚህ እንስማማ ልቀቀኝ ቢለውም ያንን ነገር ልጁ ሊቀበለው አልቻለም። ዳኒም ደግሞ ዛሬ ይሄን ነገር ሊያስማማው ደጋግሞ ቢነግረውም ልጁ ይሄንን ነገር እሺ ሊላቸው አልቻለም ማለት ነው። መጀመሪያውኑም ከነሱ ጋር ተስማምቶ እነሱ የሚሰጡትን ብር ወስዶ እነሱን ቢለቃቸው ይሻል ነበር፣ እንጂ አሁን ላይ ደግሞ ትሁት መታ ከኋላ ጭንቅላቱን መታ ጥለዋለችና እዛ ጋ አሁን እነሱ ሊያደርጉ የሚችሉ ሌላ ነገር እሱ እነሱን እንዳሰራቸው እነሱም ለሶስቱ ነው እዛ ጋ ወንበሩ ላይ ጥፍንግ አድርጎ ካሰሩት በኋላ ምናልባትም ለፖሊሶች ደውለው እሱንም ቲናንም ስለ ወንጀላቸው ለፖሊሶች አሳልፎ ሊሰጧቸው ይችላሉ ማለት ነው። እዚህ ጋ አሁን እሱ ሊድን የሚችለው እዛ ጋ ሶስቱም ከተነሳ አይለቀንም ወይ ደግሞ ሌላ የስራ ባልደረቦች ሊኖሩት ይችላል ብሎ ቶሎ ከዛ ሮጦ ከወጡ ነው እንጂ ነሱ ዛጋ ጠንከር ብሎበት እሱን ወንበሩ ላይ በገመዱ ካሰሩት ምናልባት በፖሊሶች ሊያዝ ይችላል ማለት ነው። ሌላው ነገር ደግሞ የካሌብ ጉዳይ ነው። ካሌብ አሁን ላይ ለማድረግ ያሰበው አባቱን ቲና እንዳሳገተች ያውቃል። ያንን ነገር ደግሞ ከዳኒ ሰምቷል። ግን አሁን እዚህ ጋር ዝም ያለው ትሁት በነገረችው መሰረት፣ ዳኒ ይሄን ነገር እንደምንም ብሎ አባዬን ያድነው፣ አባዬን እንደምንም ብሎ እሱ በራሱ መንገድ ወደ ቤት ያምጣ፣ አንተ ደግሞ ምንም ነገር እንደማያውቅና ምንም ነገር እንደማይሰማ ይሄን ነገር ዋጥ አድርገህ ዝም በል ብላ ትሁት እዛ ጋር ነግራው ነበር። አሁን ደግሞ ካሌብ ቢጠብቅም ምንም ለውጥ እያየ ስላልሆነ ለማድረግ ያሰበው ለምን ከዚህ ሁሉ አግቻት ወንበር ላይ አስሪያት እየደበደበ ወይ ደሞ እያሰቃየው አባይን የት እንደደበቀችው የት እንዳገተችው ለምን አላወጣጣትም ብሎ እያሰበ ነው። እና መሆኑ ወደ ገበያ የሄደው እንደው እሷን ለማሰር እና ለማገት አንዳንድ የሚያስፈልጉ ማቴሪያሎችን እገዛለሁ፣ እናም አንቺ እሷ እዚህ ቤት ከመጣሽ እንደምንም ብለሽ ከዚህ ቤት እንዳትወጣ አድርጊልኝ ና አቆይልኝ ብሎ ለትሁት ነግሯት ነበር የሄደው ማለት ነው። ግን ደሞ እዚህ ጋር ትሁት በጣም ትልቅ ስራ ሰርታለች። ቲናን አግኝታት እሷ ቤት የራሳቸውን ገንዘብ ሰጥታት ቀስ ብላ ተደብቃ ከኋላ እየተከታተለች የካሌብን አባት አድናዋለች ማለት ነው። ሌላው ነገር ደግሞ እዚህ ጋር ዳኒ በጣም ትልቅ ስራ ነው የሰራው። እዛ ጋር ትሁት የነገረችውን የእሷን ምክር መስማቱ በጣም ትልቅ ስራ ነው። እዚህ ጋር አሁን የካሌብ አባት ዳኒ እሱ ሊያድኖ መጥቶ ከእሱ ጋር እዛ ጋር ታስሮ ይህንን ሁሉ መሥዋዕትነት እየከፈለ እንደሆነ ተረድቷል። መጀመሪያ ላይ እንደውም የካሌብ አባት የመሰለው ዳኒ እኔ የመጣሁት ይህንን ሽማግሌ ለመግደል ነው ብሎ ደጋግሞ ለልጁ ሲያወራው የካሌብ አባት ያ ነገር እውነት መስሎት ነበር። እሱም ሊገለኝ ነው የመጣው የሚለው ነገር ትንሽ አሳዝኖት ነበር ዳኒ ልጁ ከሄደላቸው በኋላ ለምን እንደመጣና እንዴት እንደመጣ እናም ደግሞ ቲና እንዳሳገተችው ያንን ነገር ለትሁትና ለካሌብ እንደነገረው ራሱ ነግሯል። እናም እዚህ ጋር እየተሰቃየና እየተደበደበ ያለ ራሱ እሱ ነጻ ለማውጣት እዛ እንደመጣ ሲነግረው የካሌብ አባት እዛ ጋር አምኖታል ማለት ነው። አሁን ከዚህ በኋላ ያለ ነው የካሌብ አባትና ዳኒ ትሁት ሆነው ወደ ቤት ከተመለሱ በኋላ፣ መቼም ዳኒ ብዙ ጥፋት አጥፍቷል። እዛ ቤት በነበረበት ጊዜ ከቲና ጋር ሆኖ የሆነ ገንዘብ አገኛለው የሆነ ጥቅም አገኛለሁ በሚለው ሽማግሌውን ሲያሰቃዩት ነበር። በእርግጥ ቲና ራሱ ለመ መግደል ስትሞክር ነበር። ዳኒ ደግሞ ያንን ነገር ቢከለክላት እራሱ እሷ የምታረጋቸው ነገሮችን ወይ ደግሞ ሽማግሌ ፊት የማይደረግ ትንሽ ለአይኑ የሚከብድ ነገር ፍለፊቱ እያደረጉ ነበርና ለዛ ሁሉ ጥፋቱ ለዛ ሁሉ ክህደቱ አሁን የካሊበባት በባት ለዳኒ ይቅርታ ማድረጉ አይቀርም። ምናልባትም አይታወቅም። ዳኒ አሁን እዚህ ጋር የሚፈልገው በጣም ትልቁ ነገር ከኤደንጋ ተለያይቷል እና ባለፈውም ትሁትን ሲለምናት የነበረው እኔ እንደምንም ብዬ አባዬን ወደ ቤት እመልሰዋለሁ አንቺ ደግሞ እንደምንም ብለሽ ከኤደንጋ አስታርቅኝ ብሎ ያንን ነገር ሲለምናት ነበር። አሁን ወደ ቤት ሲሄዱ የካሌብ አባት ወይ ኤደንን ጠርቶ አንድ ላይ ሊያስታርቋቸው ይችላሉ ማለት ነው። ኤደን ያው የካሌብን አባት ስለምታከብረው እናም ስለምትወዳቸው እሱ የሚነግራትን ምክር ወይ ደግሞ እሱ ላስታርቅሽ ከዳኒ ጋር ይቅርበዩ፣ አጥፍቷል፣ በበደሉ ተጸጽቷል፣ ወደ በፊት ማንነቱ ተመልሷል ብሎ ያንን ነገር ሲነግራት ኤደን የካሌብን አባት ትሰማለች። እዚህ ጋር ደግሞ የዳኒ ሀሳብም ይሳካል ማለት ነው። የሰው ትልቁ ሀሳብ ከቲና ጋር የተገናኘውና ይሄንን ሁሉ ነገር ሲሰራ የነበረው ዋናው አላማው የሆነ ገንዘብ አግኝቼ ከኤደን ጋር ተጋብቼ ህይወት እመሰርታለው የሚለው ነገር ስለሆነ እዚህ ጋር ደግሞ የካሌብ አባት ህይወቱን ስላዳንለት ዳኒ ውለታ ስለዋልለት፣ ምናልባት አይታወቅም የተወሰነ ገንዘብም ሰጥቶ ወይ ደግሞ ሰርግም ደግሶ እንደ ልጁ ሊድረው ይችላል። እናም ስራ ሊያስጀምረውም ይችላል። ዳኒ አሁን ላይ ስራ ስለሌለው ማለት ነው። እናም ደግሞ ከካሌብ ጋር ያላቸውን ቁርሾ ራሱ ከአሁን በኋላ ሊቀርፉ ይችላሉ። ካሌብ አሁን ዳኒ እንደዚህ አይነት ሪስክ ወስዶ አባቱን ከእንደዚህ አይነት አደጋ ሲያድንለት፣ መቼም ከዚህ በኋላ ከዳኒ ጋር የሚጣሉ አይሆንም ማለት ነው። አሁን የሚቀረው የቲናና የልጁ ነገር ነው። መጀመሪያ ላይ ቲና ለልጁ ይሄንን ነገር ለማንም አልነገርኩም ብላ ብትለውም ዳኒ ደግሞ እዛ ሲመጣ አንቺ ይሄንን ነገር ለሰው አውርተሻል፣ ወንጀል ነው፣ ፖሊሶች እኮ ይሄንን ነገር ቢሰሙ በመጀመሪያ የሚያዘው እኔ ነኝ ብሎ ተናዶባት ነበርና እናም ደግሞ እዚህ ጋር አሁን ትውት መጣ፣ እንደዚህ አድርጎት እሱን እዛ ጋር መጥቶ ጥሎ ሲሄዱ መቼ መሆን ንዴቱን የሚወጣው ቲና ላይ ነውና እናም እንደሚጨፈልቃትና የሆነ ስተከሰራች በእሷ ምክንያት የሆነ ነገር ከደረሰበት ራሱ እሷን ሊጎዳ እንደሚችል ሲያወራ ነበር ማለት ነው።